ስጋ ሞተ የሚል መጽሐፍ ቅዱስ ላይ ቀጥታ እንደዚህ የሚል አለ ወይስ የለም? መጀመሪያ አለ ወይም የለም? ሊትራሊ ሊትራሊ ስጋ ሞተ የሚል ነገር የለም። ግን በስጋ መሞቱ መናገር ማስረጃ አንዴ። ለምንድን ነው ሰው የማታስወራው? ለምንድን ነው ፖይንት ላይ ስትመጣ ማስረጃ የለ ጋ አስወራኝ። ለምንድን ነው ማስወራት ያልፈለግከው? የማስፈጃ የለም ካልክ የምታወጠው ማንም ሰው ቢሆን የሚሞተው ስጋው እንጂ መንፈሱ አይደለም፣ ራሱ ማለት ነው። እና በስጋ ሞተ በመንፈስ ግን ህያው ሆነ ሲል ሞት ማለት በራሱ የስጋና የመንፈስ መነጣጠል ነው። ምንም ጥያቄ የለውም። ስለዚህ በስጋ ሞተ ሲል ኢየሱስ ስጋው መሞቱ ግልጽ ነው፣ ኦሬዲ ማለት ነው። ስለዚህ በስጋ ሞተ ማለት ኢየሱስ ስጋው ሞቷል። ለምን? ፍጡር ስለሆነ ሞቷል። ስጋው የተፈጠረ ስለሆነ ማለት ነው። ፍጡር ስለሆነ ስጋው ሞቷል የሚል እስቲ ማስረጃ አስጠኝ። አዎ ስጋው ፍጡር አለ አይደለም ብለህ ታምናለህ። አይደለም ስጋ ፍጡር ፍጡር አይደለም ብለህ ታምናለህ። ካላመንክ ችግር የለውም አላመጣም። ካላመንክ አላመጣም ስጋው ፍጡር አይደለም ብለህ ካላመንክ ካላመጣም ችግር የለውም። ኧረ እባክህን እኩል አታደናቁረኝ። ስጋው ፍጡር ነው የሚል ማስረጃ ስጠኝ እኮ አይደለም ያልኩህ ፍጡር ስለሆነ ስጋው ሞተ የሚል ስላልሆነ ብለህ መረጃ ችግር ፍጡር ስላልሆነ ሥጋው ሞተ ብለህ ከተናገርክ ካለ ወዳጃችን እንደዛ አለ። ያን በአጭሩ እኩል አይደለም ባክ፣ አረ እየለመንህ ነው። በዚህ ደረጃ ከአሁን በኋላ ከሆነ በነገራችን ላይ ያና ማውራት ፍላጎቱ ስለሌለ ሊሆን ስለሚችል በጣም ኑ ታግሰን የምናወራቸው ጌታ ሱን ስማ፣ እሺ። ከቅድም ጀምሮ ለማስረዳት እንደሞከርኩት ክርስቶስ ላይ ሲወራ ስጋው ሞተ፣ አምላክ አልሞተም፣ ስጋ ሞተ እያል ነጣጥለህ ለሁለት እንደዚህ አይነገርም። ሰው ምንድን ነው የሚባለው? ከተባለ በስጋ ሞተ ነው የሚባለው። ይህ አንደኛ ጴጥሮስ ምዕራፍ ሦስት ቁጥር አስራ ስምንት አሁን ፊት ለፊት ላይ የምታዩትን አንስቼ ጠቀስኩኝ። ስለዚ፣ ስጋው ሞተ ሳይሆን በስጋ ሞተ ነው የሚባለው አልኩት። ወዳጃችን ግን አይ በቃ ስጋ ሞተ አምላክ አልሞተም ስጋ ሞተ እንደዛ እያለ ቀጠለ። አረ እንደዛ አይባልም፣ ያለ ማስረጃ እያወራ ነው። አረ እኔ ማስረጃ አለኝ። አምጣ ሲባል በቃ የለም፣ ስጋ ሞተ የሚል የለም አለ። በቃ አለቀ። ማስረጃ የለም። ታዲያ ምንድን ነው ሲባል፣ አይ በቃ በስጋ ሞተ የሚላለ በቃየ በስጋ ሞተ ይላል። ነገረ ክርስቶስን መረዳት ይጠይቃል። ዝም ብለ እንደመጣለን እንዲሁ ዝም ብሎ የሆነ የምንጎርፍበት የምንፈስበት አይደለም። ማወቅ ይጠይቃል። የቃልና የስጋን ውህደት፣ የመለኮትና የትስብእትን ውህደት ተረርቶ ነው እንጂ መነገር ያለበት እንዲሁ አይደለም። ለማንኛውም አሁን ስጋ ሞተ የሚል ከሌለ ይሄ በስጋ ሞተ የሚለውን ከሆነ እንደዛ እያልክ ያለው ይህንን ያዝ እናደርገውና ያው ስጋ ሞተ የሚል ስለሌለ ማለት ነው። ቀደም አወጥቼ የነበረው ጥቅስ ስላለ እሱ መረሳት ስለሌለበት ወደዛ እንመለሳለን። ፊልጵስዩስ ምዕራፍ ሁለት ቁጥር ስድስት ሁለት ቁጥር ስድስት አንዴ አንዴ ይቅርታ፣ እዚህ ላይ መጀመሪያ መጨረስ አለብን። በቃ የለም፣ አልክ መጨረስ አለብን። ተስማምተን ነው መጨረስ ያለብን። እኔ አልጨረስኩም። አንተ ጨረስ ብቻህን ልትሄድ ነው አልክ እኮ አሁን አንተ ጊዜ ተሰአረባክን ጊዜ ተሰጥቶ አብራራ። ደስጋረኛ ጋ ይሰራል እንደዚህ አይነት ነገር ማውራት የምትፈልግ ከሆነ ማውራት የምትፈልግ ከሆነ ማውራት የምትፈልግ ከሆነ አንድ ጊዜ ተረጋጋና ለመስማት ሞክር። ቀደም ብለህ አንተ ይኸው በስጋ ሞቴ የሚል አለ። በስጋ ሞቴ የተባለው ከዚህ ከዚህ አንጻር ነው። ስጋው ፍጡር ስለሆነ ነው ምናምን የሚሉ ነገሮችን አስቀመጥክ፣ ተናገርክ። ኦኬ፣ እሺ። እንዲህ ብለህ ስትናገር ቀበል አደረኩና አይ፣ ከዚህ ከዚህ ከዚህ አንጻር ነው ብዬ ደግሞ አስቀመጥኩ። አንተም የራስን ማብራሪያ አስቀመጥክ፣ እኔም የራሴን ማብራሪያ እንግዲህ አሁን ከመጽሐፍ ቅዱስ አንጻር ያለውን ነገር አስቀመጥኩልህ። ኦኬ አንተም አብራርታል። እኔም አብራር እችላለሁ። ከመጽሐፍ ቅዱሱ ጋርና ከአጠቃላይ ትምህርት ጋር የሚሄደውን ነገር ሰዎች ሰምተው ይቀበላሉ። ገና ለገና አንተ ልክ ሳብራራ እንደው የሆነ ሀሳብህ የተመታ ስለመሰለህ ብቻ በቃ የሚሆነ ነገር ካላልኩ አይባልም። አሁን አስቀድመን ወደ አነሳ ነው ዝም ብለን የሆነች ቦታ ላይ ብቻ ስታካርገን መቅረት ስለሌለብን ወደ ፊልጵስዩስ ደግሞ እንመለሳለን። እዛ ላይ በጣም ግልጽ የሆነ ነገር ስላስቀመጥን በቂ ነው። ፊልጵስዩስ ምዕራፍ ሁለት ቁጥር ስድስት ላይ እንሄዳለን። ምንድነው ግን ሚዩት የምትደረጉኝ? እኔ በጣም የሚገርመኝ ነገር ማለት ነው ምን ያወራ ነው። ከሶስት ሺህ ምናምን ምናምን ሰው ፊት አትዋሽ ነው። አሁንም እድሉን ሰጣለው። አሁንም አውራ። ከዛ በኋላ ወደ ፖይንት ይመጣል እና እና ምንም ይሄ እዛው ፖይንቱ ላይ አንድ ምን እንግዲህ አሁን በግልጽ እኮ አስቀምጠን፣ አሁን ሰላሳ ሰዓት ሙሉ አንድ ነገር ላይ ልንቀመጥ አንችልም። አሁን እዚህ ላይ እንመለስና የተመቸው ቦታ ላይ አይደለም ይሄ። ሲጀመር አስቀድሞ የተነሳው ይሄ ነው ማይ ብራዘር አንድ ማማይ ሌላ ነገር እንዳይመስል። ቆይ ማማዬ አን እነዚህ ምክንያት ስለሚፈልጉ ምክንያት አንሰጣቸውም። አይ ኖ ኖኖ በዛ ደረጃ የምታዝገን ከሆነ አንፈልጉም እንዴ እኛ ኮ ጊዜ ርን ቃል የተቀበልነው ለመዳረቂያነት እኳ አደለም። በዚህ ውስጥ ምን አለት ሰዎች ጊዜ የምንሰጠው እንጂ የእግዚአብሔርን ቃል የተቀበልነው እንድንዳርቅበት እንድንጨቃጨቅበት። ይህ ሲጀምር እና ስጋ ሞተ የሚል መጽሐፍ ቅዱስ ላይ አይ እንደዛ የሚል የለም አልከኝ አይደል? በቃ እኔ የፈለግኩት እሱን ስለነበረ የለም ካልከኝ፣ አንተ ብቻ እድል ተሰጥቶ እኮ አብራራ። አንተ አሁን

እዛ ላይ አንተም ማብራሪያህን አስቀምጠሃል፣ እኔም ማብራሪያን ያስቀምጫለው። ህዝቡ የሰማውን ይቀበላል። የለኝም ብለሃል ማስረጃ ካሪለ የለህም ነው ተመልሰን ሚዩት አርጉት ጋይስ፣ በቃ ሚዩት አርጉት። አንዴ እኔ ልጫጩ አልፈልግም። የመጣሁት ልጫጩ አይደለም። ስማ እባክህን ወዳጄ፣ ማውራት የምትችል ከሆነ ተረጋጋ። ማለት ማውራት የምትችል ሰው ነኝ። እውቀት እውቀት፣ በጌታ በኢየሱስ እንዴት ነው የምታወሩት ከእንደነዚህ አይነት ሰዎች ጋር? ግን አረ እኔ በጌታ እስልምና ላይ የምትሰሩ ክርስቲያኖች ስስስ ችግር የለም ብቻ። በእንደዚህ አይነት ነገሮች ሁሉ ውስጥም ግን ጌታ ኢየሱስ ብቻ የብዙዎችን ልብ እንደው ማርክ፣ እግዚአብሔር ይናገረን እንጂ አታስወራኝ። አታግሰን፣ የተወሰነ ምሄድ ነው እና የምትሰማኝ ሆነበትአሱራኝለምን እንጣላለን መብት ነው። በቃ እንሰነባበት ካልክና በሰላም ማውራት የማትችል ከሆነ መብት ነው እንደፈለግህ። ቻው ኢንሻላህ። በዋነኝነት እኔ የታዘብኩት ነገር ዛሬ በጣም የሚገርም ነገር ነው እና ሰዎች ራሳቸውን በዚህ ልክ ሲክቡ በተለይ ለኛ ለኛ እንዲ የሆኑ ውስታዞቻችንን መጥራት ሼም ከማን ወላይ፣ በጣም ከባድ የሆነ ሼም ነው። ወላይ ይሄ አፍማ መቼም ውስታዝን አይጠራም ውስታዞቻችንን አይጠራም። እና መጀመሪያ እንደተባለው ከዛሬ እንደጀመረው ይቀጥላል። እኛን ካለፉ ወደ ውስታዞቻችን የሚሄድ አቅሙ ይኖራቸዋል። የምንለው በምክንያት ነው። አያችሁ በምክንያት ነው። እስከዛሬም ስንል የነበረው ጉራ ምናምን አይደለም፣ በምክንያት ነው። በቃ ስንል የነበረው ምንም ሊያስወረኝ አልቻለም። ሰው አሁን ምንድነው? ወደ ፖይንቱ እንመለስና ፖይንቱ ምን ነበረ መሰላችሁ? ፖይንቱ በመጀመሪያ ኢየሱስ ያው በባህሪው ሰው የሆነ ማለትም ሰው ሲባል ፍጡር ስለመሆኑ ግልጽ የሆነ ማስረጃ ነው። ተማምነን አለፍን በቃ። ግን ያው ሰው ሲባል ያው ተነጣጥሎ ምናምን አይደለም ምናምን የሚል ነገር ለመግለጽ ሞክሮ ነበረ ኦኬ በቃ፣ ልስማማ አላልኩት ግን ከሰውነቱ ጋር ማንነቱ ማለትም ያው አምላክነቱና ሰውነቱ ሳይነጣጠል ይመለካል ወይስ አይመለክም የሚል ጥያቄ ሲነሳ ያው ኢየሱስን እንዲህ ብሎ መነጠል ንስጥሮስ ሌላ ታሪክ ውስጥ ገብቶ እንደገና ዝም ብዬ ማዳመጥ ምናም። ወላሂ በጣም በሚገርም ሁኔታ ሙስሊም ፊት የሚቆም ክርስቲያን በዚህ ርዕስ ላይ የለም። ወላሂ ነው ምላችሁ። ሙስሊም ፊት የሚቆም ክርስቲያን በዚህ ርዕስ ላይ የለም ነው ምላችሁ። ለምን እንደሌለ ታውቃላችሁ? ፍጡርነቱ አይጠፋም። የፈለገውን አምላክ ያርጉት፣ የፈለገውን ደረጃ ይስጡት፣ የፈለገ ግን በምንም ተአምር ነው የምላችሁ። በምንም ተአምር ይሄ የፍጡርነት ባህሪውን ማምለክና አለማምለክ ዙሪያ ላይ አቅሙ የላቸውም። ለዛ ነው ሲርበተበት የነበረው። ወላሂ ሲርበተበት ነበር፣ በጣም ከምነግራችሁ በላይ ማለት ነው። ሊያስወራኝ አልቻለም። በዛ ፖይንት ላይ ሊያስወራኝ አልቻለም። ሶ ይሄን ነው የሚያደርገው በቃ ይሄ ሁሉ ሚሊዮን ሰው ይሄ ሁሉ ምናምን ሰው የሰበሰበው በዚህ ምክንያት ነው ሙስሊሞች ፊት ማንም አይቆምም? ተግባባ ከዚህ በፊት እነሳላ አቅርበውለታል እና አብዱል ከሪም አቅርበውለታል ብዙ ሰዎች ያቀረቡለታል ለምን አይቆምም ጴንጤዎች ጋር እየሄደ እንደሚቆመው ዋይ ለምን አይቆምም በቃ ኢየሱስ ፍጡር ነው በሚለው ጉዳይ ላይ በስጋው በማንነቱ ፍጡር ነው በሚለው ጉዳይ ላይ መቆም አይችሉም ምክንያቱም ብዙ ክርስቲያኖች ከክርስትና ወጥተው እስልምናን ይቀበላሉ ብዙ ማለት ነው ሶ የተረዳነው ነገር ኢየሱስ በያው የሞተው ስጋው ስለመሆኑ ግልጽ። በስጋው ሞተ በስጋው ሞተ ወላሂ በጣም ያሳቀኝ ማለት ነው። በስጋው ሞተ የሚል እንጂ ስጋ ሞተ የሚል ነገር የለም ማለት እና፣ ታዲያ እሱስ በምኑ ነው የሚሞተው? መንፈሱ እኮ ህያው ይሆናል፣ ስጋው እኮ ነው የሚሞተው። እንዴ ምን ሆኖ ነው በእናትህ ምናምን ይለኛል። አማርኛ ሊያስተምረኝ ይሞክራል። እንዴ ኧረ ምንድን ነው አላ እና በጣም ያሳዝናል። ኤኒዌይስ እስቲ ቀጥሉ። ብቻ በጣም የታዘብኩት ወላሂ ዛሬ ኦኬ፣ ታውቃለህ፣ ኮሜንት ላይ ምን እንዳለው ታውቃለህ? እስከ ምትጨርስ ተኩዬ ማለት ነው ብቻውን የተወያየ ሰው አኪያለ እን ብቻውን እኮ ተወያይቶ እኮ ነው ይህ ሁሉ ሰዋው ዜግራ ምናምን የተባለ እኮ ብቻውን የሚወያይ ምስኪን። ኤኒዌይስ ምን አለ መሰላችሁ ይሄ ኢየሱስ በስጋው ምናምን የሚባለው አምላካችን አላህ ሱብሐነሁ ወተዓላ ተኸዙ አክባርሁም ወርክባንሁም አርባበን ሚንዱኒላ ይላ መነኮሳቶቻቸውን እና ቄስ ቀሳውስቶቻቸውን አማልክት አድርገው ያዙ የሚለው ለዚህ ነው። እንዴት ማለት ነው? በክርስትና ታሪክ የክርስቲያን ቄሱ ቀሳውስቶች ተሰብስበው ነው እንግዲህ እየሱስ ፈጣሪ ያደረጉት። አሁን ለምሳሌ በስጋው ፍጡር ነው እንደዚህ በርሁ በእንትኑ በስጋው ሞታ የሚል ይህንን አመለካከት ያመጣው ዲዮስቆሮስ የሚባለው ሰውዬ ነው በአራት መቶ ሀምሳ ሁለት ላይ በቦክስ እራሱ ተመቶ ጥርሱ የረገፈው ሰውዬ ማለት ነው። መጀመሪያ እንግዲህ ቀሳውስቱ ተጣሉ። በኢየሱስ ፈጣሪ እናደርገው አናደርገው በሚል ተጣሉ። ንቅያ ላይ ምናደረጉት እግዚአብሔር ነው ብለው አጸደቁ። ያኔ ልክ እንደ በምርጫ ቦርድ ማለት ነው። ምናደረጉ ቀሳውስቶቹ ምናደረጉ ፈጣሪ ያደረጉት። ደግሞ የቆስጠንጢኖስ ላይ ደግሞ ምናደረጉ መንፈስ ቅዱስን ፈጣሪ ያደረጉ። ኤፌሶ ላይ ማርያምን የፈጣሪነት አደረጉ። ኦኬ፣ 452 ላይ እንትኑ ይሄ የሊዮ የሚባሉ የካቶሊክ መስራች የሚባለው እና የተዋህዶ ኦርቶዶክስ የሚባሉ ተዋህዶ የሚባሉ ኦርቶዶክስ የሚለውን ለስም ማካሄጃ ጨምረውት ነው። የተዋህዶ መስራች ተዋህዶ ብሎ ማለት ይሄ አምላክና ሰው አይነጣጠልም የምትለው የኢትዮጵያ በኦርቶዶክስ ተዋህዶ ቤተክርስቲያን የምትለዋን ሀሳብ አነሳ። ሊዮ እና ዲዮስ ቆሮስ ተጣልተው ራሱ ዲዮስ ቆሮስን ደብድበውት ጉባኤው እራሱ ምንድነው የውሾች ጉባኤ ነው የተባለው። ያኔ ስለደበደቡት ማለት ነው። ይሄኛውን ካሁኑ ስለደበደቡት ማለት ነው። ኦኬ ስለዚህ እዛ ላይ ምንድነው የተባለው? አይ ኢየሱስ ሰውነቱን ሳይጥኖ አምላክ የሚባለው የሚል ሀሳብ አመጣ። ሊሆ ደግሞ ላ አይቻልም፣ ሁለት አካል አለ። አንድ አካል ሳይሆን ሁለት አካል ነው። እንግዲህ ተአምራት በሚያደርግበት ሰዓት ነው እንጂ ፈጣሪ የሚሆነው፣ ተአምራት ካላደረገ ያኔ ፍጡር ነው አለ ሰው ነው። ሁለት አካል በሚሉ በዛ ተጣሉ። ተባብተናል እንግዲህ ለዛ ነው ስለዚህ ምንድነው እዚህ ጋር እንትን የምንነሳው ይሄ ቀሳውስትና መነኮሳት ያመጡት ነው እንጂ ሐዋርያት ያመጡት ነገር አይደለም። ስለዚህ የኦርቶዶክስ ዶክትሪን ብቻም ሳይሆን የፕሮቴስታንት፣ የካቶሊክ ዶክትሪኖች በቀሳውስትና በመነኮሳት የመጣ አስተምሮ ነው የሐዋርያት አስተምሮ አይደለም። ቀጥሉ።